ትላንት ምሽት በተለያዩ የአውሮፓ ስታዲየሞች የአውሮፓ ሻምፒየንስ ሊግ ሁለተኛ ዙር ጨዋታዎች ተከናውኗል። ከእነዛም መካከል በኤሚሬት ስታዲየም የግሪኩን ቡድን ኦሎምፒያኮስን ያስተናገዱት መድፈኞቹ ሁለት ለባዶ በሆነ ውጤት በማሸነፍ ጣፋጭ ድል አስመዝግበዋል። አርሰናል ከዚህ ጨዋታ ብልጫ ወስዶ እንቅስቃሴ የሚያደረገ ሲሆን፣ ገብርኤል ማርቲኔሊ በቋሚ አሰላለፍ ውስጥ ጨዋታውን ጀምሮታል። ዊሊያም ሳሊባም ወደ ቋሚነት ተመልሶ በጨዋታው ጅማሩን ያደረገ ሲሆን፣ አርሰናል አሸንፎ ጣፋጭ ድልን አስመዝግቧል። የአርሰናልን የማሸነፊያ ግቦች አስራ ሁለተኛው ደቂቃ ላይ ገብርኤል ማርቲኔሊ ዘጠና ፕላስ ሁለት ላይ ደግሞ ቡካዮሳካ ከመረብ ጎሎቹን አሳርፈዋል። አርሰናል ከሁለት ሺ አስራ ሁለት በኋላ ለመጀመሪያ ጊዜ ኦሎምፒያኮስን በሜዳው ኤሚሬትስ አስተናግዶ ያሸነፈበት ጨዋታ ሲሆን ከእነዚህ አስቀድሞ ግን በሶስት ጨዋታዎች በኤሚሬትስ ኦሎምፒያኮስን ማሸነፍ አልቻልም ነበር። ከጨዋታው በኋላ ማይክል አርቴታና ተጫዋቾቻቸው አስተያየት የሰጡ ሲሆን፣ በማሸነፋችንና በጨዋታው ግብ አለማስተናገዳችን በጣም ደስተኛ ነኝ ሲሉ አሰልጣኝ ማይክል አርቴታ አስተያየታቸውን ሰጥተዋል። የአውሮፓ ሻምፒየንስ ሊግ ጨዋታ ማሸነፍ በጣም ከባድ ነው። አጀማመራችን አስደሳች ነው ካሉ በኋላም ገብርኤል ማጋሌዥን በጨዋታው ቀይር ያስወጣሁት ለጥንቃቄ ነበር ሲሉም ተደምጧል። ጎሉን ያስቆጠረው ገብርኤል ማርቲኔሊ ደግሞ እኛ አርሰናሎች ለእያንዳንዱን ዋንጫ መፎካከር እንፈልጋለን፣ በሁሉም ውድድሮች ጨዋታዎቻችንን ማሸነፍ ትልቁ ግባችን ነው ሲል ተደምጧል። ከዛ ባለፈም በመጀመሪያው አጋማሽ ብዙ እድሎች ነበሩን ግን ሳንጠቀምባቸው ባክኗል ሲልም አስተያየቱን ሰጥቷል። የጨዋታው ኮከብ የአርሰናሉ ማርቲን ኦዴጋርድ ሆኖም ተመርጧል። በጉጉት ሲጠበቅ የነበረው የባርሴሎናና የፓሪሰን ጀርመን ጨዋታ በፈረንሳዊ ክለብ ሁለት ለአንድ አሸናፊነት ተጠናቋል። ባለሜዳዎቹ ብሉ ጉራናዎቹ ጎል በማስቆጠሩ ረገድ ቀዳሚ ቢሆኑም የኋላ ኋላ ግን ሁለት ጎል ተቆጥሮባቸው ሽንፈትን ቀምሰዋል። ባርሴሎናን ቀዳሚ ያደረገችውን ግብ እስፓናር ዳዊው የፊት መስመር ተጫዋች ፔራንቶሬዝ ከ12ኛው ደቂቃ ላይ ማስቆጠርም ችሏል። 38ኛው ደቂቃ ላይ ሴኒ ማዩሉ ቻነቱን ጎል ሲያስቆጠር፣ ጎንካሎራሙ ራሙ 9ኛው ደቂቃ ላይ የማሸነፊያውን ጎል ማስቆጠርም ችሏል። ድልን ተከትሎ ፓሪሰን ጀርመን ባርሴሎናን በሶስት ተከታታይ የአውሮፓ ሻምፒየንስ ሊግ ጨዋታ ያሸነፈ ክለብ ሆኖ በታሪክ ተቀምጧል። ጨዋታው በኋላ ሃንስ ዴታር ፍሊክ ፓሪሰን ጀርመ ያለ ጥርጥር ማሸነፍ የሚገባው ቡድን ነበር፣ አሸንፈናል። በተለይም በሁለተኛው አጋማሽ በጨዋታው ሙሉ ብልጫ ወስደው ተጫውቷልም ብለዋል። ከዚህ ጨዋታ ጋር በተያያዘ ብዙ ነገር መማርና ማሻሻል ይኖርብናል ሲሉም ተደምጠዋል። ሉዊስ ኤንሪኬ የመጀመሪያው አጋማሽ ከባድ ነበር፣ በመልበሻ ቤት ስለ ፔድሪ በደንብ አውሩተን ሁለተኛውን አጋማሽ ብልጫ ወስደን ጨዋታውን አሸንፈናል ሲሉ አስተያየታቸውን ሰጥቷል። የማሸነፊያን ጎል ያስቆጠረው ጎንካሎ ራሞስ እኔ ምርጡንን ከማለት ይልቅ ሜዳ ላይ ገብቶ ማረጋገጥ ያስፈልጋል ሲል ላሚን ያማልን ሸንቀጥ ያደረገ ሀሳብም ሰጥቷል። የአውሮፓ ሻምፒዮኖችንን ኑኖ ሜንዴዝም የዓለም ምርጡ ተመላላሽ ተጫዋች ነው ሲል ከእሱ በተቃራኒ መጫወት ቀላል አይደለም፣ ምሽትም ያንን አሳይቷል ሲል አስተያየቱን ሰጥቷል። በሌሎች ስቴዲየሞችም ጨዋታዎች ቀጥለው ሲካሄዱ ሞናኮ ከማንቸስተር ሲቲ ሁለት ለሁለት ጨዋታቸውን አከናውነዋል። አርሊንግ ብራውታላንድ ሁለት የማንቸስተር ሲቲን ጎል ሲያስቆጥር ለሞናኮ ጆርዳን ቴዜና ኤሪክ ዳር ከመረብ ሁለቱን ጎሎች ማስቆጠርም ችሏል። ከዛ ባለፈም ናፖሊ ከስፖርቲንግ ሊዝበን ያደረጉትን ጨዋታ ናፖሊ ሁለት ለአንድ በሆነ ውጤት ሲያሸንፍ ኒውካስል ዩናይትድ ዩኒየን ሴንት ጊልዮስን ከሜዳ ውጪ አራት ለባዶ በሆነ ውጤት አሸንፈዋል። ቦሩሺያ ዶርትመንድ አትሌቲክ ቢልባውን አራት ለአንድ፣ ወራባ ኮፐንሃገንን ሁለት ለባዶ በሆነ ውጤት ሲያሸንፍ ቪያራል ከዩቬንቱስ ያደረጉት ጨዋታ በሁለታቻ ተጠናቋል። ሊቨርፑል የኢብራሂማ ኮናቴን ምትክ በማድረግ ሮናልድ ዳራሆን ከባርሴሎና ማስፈረም እንደሚፈልግ ተሰማም። በክረምት የዝውውር መስኮት ማርክ ጉዌን ለማስፈረም ቀዮቹ ያደረጉት ጥረት መስተመጨረሻ ውድቅ መሆኑን ተከትሎ አሁን ላይ ሊቨርፑል በመጪው የጥር ዝውውር መስኮት ሮናልድ ዳራሆን ለማስፈረም ከፍተኛ ፍላጎት እንዳላቸው ተነግሯል። ሊቨርፑል የኮናቴ በቀጣይ ክረምት ኮንትራቱ ማብቃቱና የአዲሱ ፈራሚ ጂዮቫኒ ሊዮኒ የኤሲኤል ጉዳት ውሳኔ ላይ እንዲደርሱ አስገድዳቸዋልም ተብሏል። ሮናልድ ዳራሆ በባርሳ ቤት እስከ 31 ኮንትራት ቢኖረውም ምናልባት ሊቨርፑል ሂደቱን የሚያጠናክር ከሆነ ባርሴሎና ካለበት የፋይናንሻል ፌር ፕሌይ ችግር የተነሳ በ43.5 ሚሊዮን ፓውንድ ሊሸጠው እንደሚችልም ፍንጭ ተሰጥቷል። የአውሮፓ እግር ኳስ ማህበር እስራኤልን ከውድድር ማገድ ወይንም ትቀጥል በሚለው ጉዳይ ላይ ሊሰጥ የነበረውን ድምፅ ማዘግየቱ ተገለጸ። እስራኤል በጋዛ ዓለም አቀፍ ሕግ ጥሳለች በሚል ከእግር ኳስ እንድታገድ ጥሪዎች በመቅረብ ላይ መሆናቸው ይታወቃል። ይህንን ተከትሎ የዩኤፋ ሀገራቱ ከውድድር ትታገድ ወይንስ ይቅር የሚለው ድምፅ ሊሰጥ እንደነበር ይቅር በሚለው ጉዳይ ላይ ድምፅ ሊሰጥ እንደነበር ይታወሳል። እናም አሁን ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግጭቱን ለማስቆም ለጀመሩት ጥረት እድል ለመስጠት ሲባል የዩኤፋ የድምፅ አሰጣጡ ሂደቱ ለማዘግየት ማሰቡም ተነግሯል።